ፋሲል ግንብ ጥንታዊ ጥንታዊ ሀብታችን እንደሆነ ይታወቃል። አባቶቻችን ያስተላለፉልን እንደሆነ ይታወቃል። ይህም እንግዲህ ጥንታዊ ቅርሳችን ጥገና ተደርጎለት በይፋ ተመርቋል። በዚህም በእለት ሁለት እንግዲህ የተለያዩ የመንግስት የስራ አካላቶች ተገኝተው ነበረ። እንዲሁም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድም እንደዚሁ ተገኝተው ነበረ። በዚህም እንግዲህ የፋሲል ግቢ ለዳግም ውልደት በቅቷል ሲሉ መልእክታቸውን አስተላልፈዋል። አባቶቻችን ያስተላልፉልንን ቅርስ እኛም የእኛንም የዚህን ዘመን ትውልድ ደግሞ አሻራ አኑረንበት ለቀጣይ ትውልድ ማስተላለፍ ውበቱን ጠብቀን ማስተላለፍ እንደሚገባ ነው እንግዲህ የጠበቁት የተናገሩት እንዲሁም የፋሲል ግንቤትም የማናገኘው ውድ ሀብታችን ነው ሲሉም እንግዲህ ተናግረዋል። እኛም በህብረት በጋራ በአንድ ላይ በመቆም እንደዚህ ልዩነቶችን በማጥበብ በመስራት ሀገራችንን እንደዚሁ ሁል ልናሻገር ወደ እድገት ልናሻገር ይገባል የሚልም መልእክትን አስተላልፈዋል። በዚህም እንግዲህ የጎንደር ህዝብ ለጠቅላይ ሚኒስትር ዶክተር አብይ አህመድ የክብር ኒሻን በለት ውለትም ሰጥተዋቸዋል ማለት ነው። የፋሲል ግንብ እንግዲህ የኢትዮጵያውያን ቀደምት ስልጣኔ ከሚገለጽበት አንዱ ማሳያ ነው፣ ና ይህ የፋሲል ግንብ ደግሞ ትንሽ አደጋ አጋጥሞት ነበር፣ ና ያ ተጠግኖ አሁን ላይ በሚያምር ሁኔታ እያየነው ነው ነው የሚገኘው እንደተባለው ለዳግም ውልደት የበቃበት ነው። ይህንን ደግሞ መጠበቅ ደግሞ አሁንም ከዚህ ትውልድ የሚጠበቅ ኃላፊነት ነው፣ ሌሎች ስራዎችንም መስራት በዚህ የጎርጎራማ አንዱ እንዳያችሁ ጣናነሽ ሁለትም ስራ የተጀመረበት ማለት ነው። የጎርጎራ መንገድም እንደዚሁ መሰራት አለበት ሲሉ ከጸጥታ አኳያ ሁሉም በትብብር አንድ ላይ መስራት አለበት የሚልን መልእክት እንዳደራ ጭምርም አስተላልፈዋል ማለት ነው። ወደ ቀጣዩ መረጃ የሳልፍ ደግሞ እንግዲህ የኢትዮጵያ አዲሱ ፓስፖርት የሬድ ዶት ሽልማት አዋርድ አሸናፊ ሆኗል ማለት ነው። በዚህም በአዲስ መልክ ስራ ላይ የዋለው የኢትዮጵያ አዲሱ ፓስፖርት በደህንነት ባህርያቱና በያዘው የይዘት መረጃ ነው እንግዲህ አሸናፊ የሆነው። በ1954 የተቋቋመው ከዛ ጊዜ ጀምሮ አርአያነት ያላቸውን እንግዲህ ምርቶችን እውቅና እየሰጠ የሚገኝ ነው እንግዲህ የሬድ ዶት እንደዚሁ። በዚህም ነው እንግዲህ በአዲስ መልክ ስራ ላይ የዋለው የኢትዮጵያ አዲሱ ፓስፖርት እውቅና ያገኘው ማለት ነው። ሽልማቱ ላይ የተካተቱት የተለያዩ የባህሪያትና የደህንነት ይዘቶች እውቅና ለመሰጠቱ ዋና ምክንያት እንደሆነም ነው እንግዲህ የተገለጸው በዚህም የኢሚግሬሽንና ና የዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት እንግዲህ በጀርመን በርኒል በተካሄደው ስነ ስርዓት ላይ ነው እንግዲህ የሬድዶትን ኢትዮጵያን ፓስፖርት ያሸነፈውን እንግዲህ እውቅና የተሰጠውን ሽልማት የተቀበሉት ማለት ነው። ፓስፖርቱ በጣም ብዙ የኢትዮጵያን የቱሪስት ሀብቶች ያስተዋወቀ እዛ ላይ ሉሲም አለች አይደል፣ ካልጽማት ጥሩ የሆነ ገጽታን የሚሰጥና ሌሎች ቱሪዝም መዳረሻዎቻችንን በደንብ የሚያስተዋውቅ ነው። አዎ፣ የይዘት ዲዛይኑንም እንደዚሁም ደግሞ የኮሚኒኬሽንና ይሄ የዲዛይኑን ጽንሰ ሀሳብ ራሱ ነው እንግዲህ በእነዚህ በሶስት ተገምግቦ ነው። አዎ፣ ይህንን እውቅና ያገኘው ማለት ነው። ወደ ቀጣዩ መረጃ ሳልፍ ደግሞ እንግዲህ የዜጎች የመኖሪያ ቤት ጥያቄ እንግዲህ መልስ እያገኘ እንደሆነ እየተነገረ በትናንትናው እለት ታይተዋል። ይህም በንፋስ ስልክ ከተማ በሚገኘው በጀርመን ሳይት ነው። እንግዲህ ይህ ቤት የተገነባው በተለይ ይሄ መፍጠን መፍጠር የሚለውን እሳቤ በዚህ ያየንበት ነው። የዜጎች መኖሪያ ቤት ያየንበት ነው። በዚህም እንግዲህ በዘጠኝ ወር ውስጥ ነው አንድ ሺ ሁለት መቶ ሰማኒያ ሰባት ቤቶች ተገንብተው ለነዋሪዎች እንግዲህ የተሰጡት ማለት ነው። በዚህም እንግዲህ በትናንትናው እለት ሰሞኑንም ሲካሄድ የነበረው የብልጽግና ፓርቲ ከፍተኛ አመራሮች እንደዚሁ በነበረበት ጊዜ ትናንትና በጉብኝታቸው ወቅት ነው እንግዲህ ይሄንን ቤት ያየ ነው ማለት ነው። በዚህም ባለ አስራ አምስት ወለል ቤቶችና እያንዳንዱ ህንጻ አስራ አምስት ወለል ሲሆን እንዲሁም ደግሞ እያንዳንዱ ህንጻ አምሳ ሁለት የመኪና ማቆሚያ ፓርኪንግን የሚያሟላ እጅግ ዘመናዊ ቤት ነው። እንግዲህ ይህም ለዜጎች አንዱ እረፍት የሚሆን ነው የሚለውንም ማሳያ ነው ማለት ነው። ወደ ቀጣዩ መረጃ የሳልፍ ደግሞ የሶሪያ ፕሬዚዳንት ለይፋዊ ጉብኝት ነው እንግዲህ ወደ አሜሪካ የገቡት አህመድ አልሻራ እንግዲህ ለሁለት ቀናት ይፋዊ የስራ ቆይታ ነው ወደ አሜሪካ የገቡት። በዋይት ሀውስ እንግዲህ ዶናልድ ትራምፕ እንዲሁ አቀባበል አድርገውላቸዋል። በዚህም ስላለው የሰላም ሁኔታ አሁናዊ ሁኔታ በተለይ ደግሞ በሶሪያ መልሶ ግንባታ ዙሪያ ውይይት ያደርጋሉ ተብሎ ይጠበቃል። በዚህም እንግዲህ የሶሪያ በሶሪያ ግንባታ እንዲሁም ደግሞ አሜሪካ ከሶሪያ ጋር የሚኖራትንም ትብብር እንደዚሁ ከነዚህ ጉዳዮች ጋር ተያይዞ ውይይት ይኖራል ተብሎም ነው ነው እንግዲህ የሚጠበቀው። ወደ ቀጣዩ ምሳልፍ እንግዲህ ቅድም እንደነገርኳችሁ እንግዲህ ከፍተኛ የሙቀት መጠንን መቋቋም የሚችል ሮቦት ነው እንግዲህ ይፋ የተደረገው። ይህ ሮቦት ከባድ የእሳት አደጋ በሚደርስበት ወቅት የእሳት አደጋ ሰራተኞች ወደ እሳት ወደ ደረሰበት ቦታ ሄደው ያለውን የውስጣዊ መረጃ ይህ ሮቦት ቀድሞ የመጀመሪያ እርዳታ ሰጪ እንደመሆንም ነው እንግዲህ የሚያገለግለው። ይህንንም እንግዲህ ሮቦት እንግዲህ ሊሰራ የቻለው ከቴክሳስ ተማሪዎች ውስጥ አንዱ የሆነው ኒኬል ታኩር ይባላል። ይህም ከአስር ዓመት በፊት በደረሰ የእሳት አደጋ ወደ ስድስት የሚጠጉ እንግዲህ የእሳት አደጋ ሰራተኞች ሰዎችን ለማትረፍ ወደ እሳት አደጋው በገቡበት ሰዓት ባጋጠማቸው የሞት አደጋ ነው። እንግዲህ ይሄንን ሀሳብ አሁን ላይ ወደ ተግባር ቀይሮ የእሳት አደጋ ሮቦትን የፈበረከው ማለት ነው። ይህ የእሳት አደጋ እንግዲህ ሮቦቱ አንድ መቶ ሰላሳ ስድስት ኪሎ ግራም የሚመዝን እና እንዲሁም ደግሞ አንድ ሜትር ከሀያ ርዝማኔ ያለው ሲሆን የተለያዩ ቀድሞ የአደጋ መረጃዎችን እንደዚሁም ደግሞ እሳት አደጋ በሚከሰትበት ጊዜ ውስጥ ያሉ መረጃዎችን የሙቀት መጠንን፣ ከፍተኛ የሙቀት መጠንን፣ ጭስን ተቋቁሞ መረጃ መስጠት የሚችል ነው ማለት ነው። የማይዝግ ነው። ከብረት ከብረት ከማይዝግ ብረት የተሰራ ነው። እንዲሁም ደግሞ የተለያዩ ንጥረ ነገሮችን ከፍተኛ ሙቀትን መቋቋም የሚችሉ ኬሚካሎችን እንደዚሁ የያዘ ስለሆነ ለእሳት አደጋ ረፍት የሆነ ይህ የመረጃም ከማቀበል አልፎ ደግሞ የእሳት አደጋ ሰራተኞችን ስራ በሚያግዝ መንገድ ያው አደጋው ከባድ ስለሆነ እንዳልሽው ቀደም ብለሽ፣ ስድስት ሰዎችን ሞት ምክንያት አድርጎ የተሰራም ስለሆነ የግለፅ ነው የሚሆነው። ቦታውን አግኝቷል። ለሆነ በአስቸጋሪ ቦታዎች ነው፣ በአስቸጋሪ ቦታዎች አሁን እንግዲህ የቴክሳስ ዩኒቨርሲቲ ተማሪዎች አንዱ ባጋጠመው እንግዲህ የተለያዩ ነገሮች ያው የሚፈጠሩት ከከገጠመን ነገር በመነሳት ነው። የቴክሳስ እንግዲህ ዩኒቨርሲቲ ተማሪዎችም ይህንን ከፍተኛ የሙቀት መቋቋም የሚችል ሮቦትን እንደዚሁ ይፋ አድርገዋል ማለት ነው።